ያው ማስቴ አክብረሽ ስለመጣሽ በጣም አመሰግናለሁ እና ያው ደስ ስለመጣሽ ደስ ስላለኝ ምንድን ነው አባና አይ ማለት ለኔ ለምትሰጠኝ አይደል? በቃ አክብረሽ ስለመጣሽ ደስ ስላለኝ ብቻ ነው ሌላ ነገር አይደለም። ቅበኝ። እኔ አልጠጣም። እንዴት? አይ ስላልፈለግኩኝ ነው። ማለት እኔ እኮ ስለመጣሽ ደስ ስላለ ብቻ ነው። ምን ችግር አለው? አይ ከምር እኔ ምንም ብዬሽ አይደለም፣ ግን አልጠጣም። በቃ ልሄዳ እና ግን ግቢ፣ ነው ቁጭ ቁጭ። እነዋለስ? አይ መስሊ ነዋለ አይኖቱም፣ ማለት የለም። ምን ነው፣ የት ሄደው ነው? አይ ምናልባት ብቻሽን ነይ ብለሽ ላትመጭ ስለምትለው ወይም ደግሞ አለመጣም ትይኛለሽ ብዬ ስላሰቡኝ ነዋ ላሉ ብዬ ጠራሁሽ። ዝም ብዬ ነው እንጂ እነዋል ማለት ለምንድን ነው የማይመጡት? ማለት እነሱን አልነገርኳቸውም፣ እንዲመጡ አልነገርኳቸውም። እና አንቺን ማውራት ፈልጌ ነው እንደዚህ አልኩሽ። እና ምናልባት ብቻሽ ና ብየሳስ ስጠይቅሽ አልመጣም ትይኛለሽ ብዬ ስላሰብኩ ነው ደግሞ እንጂ። እነዋል አይመጡ ማለት ነው? አዎ አይመጡም። ካስቀይሙሽ ይቅርታ። ችግር የለውም ግን ለምን ነበር ይፈለግ? እሱን እንኳን ችግር የለም፣ ማውራሻ አለሁ። ያው ማስቴ አክብረሽ ስለመጣሽ በጣም አመሰግናለሁ እና ያው ደስ ስለመጣሽ ደስ ስላለኝ ምንድን ነው አባ ነው? አይ ማለት ለእኔ ለምን ትሰጠኛለን? ይ በቃ ክብረሽ ስለመጣሽ ደስ ስላል ብቻ ነው፣ ሌላ ነገር አይደለም። አትቀበኝ መስቴ፣ ሌላ ነገር አይደለም። በቃ ስለመጣሽ ብቻ ደስ ስላለ ብቻ ነው፣ ሌላ ነገር ብለሽ ምናምን አትጨነቂ።

አይ እኔ አልጠጣም። እንዴት? አይ ስላልፈለግኩ ነው ማለት እኮ ስላመጣሽ ደስ ስላለ ብቻ ነው። ምን ችግር አለው? ይ ከምር እኔ ምንም ብዬሽ አይደለም፣ ግን አልጠጣም። እንዴት? ማጠጭ ማለት ማስቴ፣ ቆይ ያደረኩሽ ነገር ያስገኘሁሽ ነገር አለ አረ የለም ማለት በቃ አለ አይደል፣ ከናብረሽ ጋር ከተቀየምን ወዲህ አንቺ ምንድን ነው እሱ አብረሽ ርቀሽኛል። ያው ከነሱ ጋር አሁን ብንታረቅም ያው ካንገር ጋር ቢሆን ታርቀናል። ግን አንቺ ግን የዛን ጊዜ ስንጣለም ጀምረሽ አብረሽ እንደራቀሽ ነው። እና አንቺን በግል እያስቀየምኩሽ ነገር የለም፣ ምንም ያልኩሽ ነገር የለም። ግን እንደዚህ ልትሆኚበት የቻልሽ ምክንያት አልገባኝም። እኔ በምን ራቁ? ማለት በቃ አላደለ፣ ከዛ በፊት የነበረው እይታሽ ወይም ደግሞ ሰላምታሽ ያለው ነገር ከኔ ጋር የነበረው ቀረ። ቤትሽና አሁን እያደረግሽ ያለሽ ነገር ጭራሽን አይገናኝ። እኔ አንተን የተቀየምኩ ነገር ይገኛል? ደግሞ ምን አድርገ እቀየማለሁ? ማለት እንደዛ ካልሆነ እንግዳ ምን አድርግሽ ነው አሁንስ አልጠጣም እስከም ማለት ነገር ያደረሰች ማለት ስጠጭ እንደምጠጫ ቃለ አሁን መጠጣት ስላልፈለግኝ ነው ማለት። ማስቴ እኔ በግል ያስቀየሙች ነገር ካለ እሱን ብነገር ብትነግሪ ደስ ይለኛል። እንዴ ምን አርገ ያስቀይም ከኝ? ምን ምንም ያስቀየምከኝ ነገር የለም። ካላስቀየምኩሽ ጥሩ እና እንግዳ፣ ለምንድን ነው የማትጠጪው? አይ መጠጣት ስላልፈለኩ እኮ ነው። ለማንኛውም ማስተያየት ማለት እኔ በማወቅም ቢሆን ባለማወቅ አስከፍቼሽ ወይም ደሞ አስቀይሜሽ ከሆነ በጣም ይቅርታ። ማለት እኔ እንደዚህ ስቶኝ ግራ ገባኝ ገባኝና ምን ሆና ነው ብዬ በዛ ነው እና አስከፍቼሽ ከሆነ ይቅርታ። ኧረ እኔ አላስከፋኝም። በቃ ከጨረስክ እኔ ልሄድ። ለምን እንደፈለኩሽ እና የጠራሁበትን ምክንያት ሳልነግርሽ ነው እንደምትሄጂው? አይ እኔ እኮ ዝም ስትል ጊዜ ነው። እሺ ለምንድን ነበር የፈለግሽ? ያው ማስቴ የፈለጉበት ምክንያት ከናብሪሽ ጋር የነበረው ነገር ታውቂያለሽ፣ እና ከብሪሽ ጋር ብንታረቅን ግን ያን ያክል አይደለም። ከልቦ አይደለም ይቅርታ ያደረጋልኝ። የሆነ ውስጡ ጋር የሆነ ነገር አለ። ባለፈውም ስጦታ ገዝቼ ልሰጠው ብዬ ስጦታውን አልቀበልም ብሎ እንዲሁ ብሎኝ ይሏል። እና ምናልባት አንቺ ካልሽው አንቺ ከነገርሽው እምቢ አይልሽ መስሉ አንቺ የምትነግረው ነገር ይሰማል፣ እና ከልቡ ይቅርታ እንዲያደርግልኝና እንድንታርቅ አንቺ እንድታግዢ ነበር የፈለጉት። ታርቃቸው አይደል እንዴ? አዎ፣ መታረቁንማ ታርቀናል፣ ግን አብረሽ ከልቡ አይደለም ይቅርታ ያደርግልኝ ወይም ደግሞ ብቻ የሆነ ነገር አለ ውስጡ ጋር እና ስጦታውን ባለፈው ቪዲዮን አይተሹ ከሆነ ስጦታውን ልሰጠው ፈልጌ ሰው ስጦታ አልፈልግም ብሎ ሄደው። ምክንያቱም ያን ነገር ያደረገበት ደግሞ ከውስጡ ጋር የሆነ ነገር ስላለ ነው እንጂ ከልቡ ይቅርታ አድርጎል ቢሆን ስጦታውን ይቀበል የነበረ እና የአንቺን ምክር አንቺ የምትይው ነገር ሁሉ ነገር ስለሚሰማ ምናልባት አንቺ እንደዚህ እንደዚህ ካልሽው ወይም ደግሞ ታርቆ ካልሽው ይሰማሻል ብዬ ስላሰብኩ ነው እንጂ የሚጠረ እሺ፣ በቃ ነግረዋለሁ እሺ ግን ማለት አለ አይደለም። እሱም ብቻ ሳይሆን ያው ይቅርታውን እንዳለ ሆኖ ከይቅርታ ከተደበባል ነው ወዲህ እናንተ ብዙ ቪዲዮ ሰርታችኋል፣ የተለያየ ቪዲዮ ሰርታችኋል። እኔ ግን ይቅርታ እንዳላደረገልኝ ወይም ደግሞ እንደተቀየ የሚያወቁት ይማርሽ እና እንደተቀየ የሚያወቁት ማለት አንደኛ ቪዲዮ እንስራ ብሎኝ አያውቅም። በቃ ደውሎልኝ አያውቅም። የተለያዩ ነገሮች እና ብሎኝ አያውቅም። ይህ ነገር ማለት ደግሞ ከልቡ ይቅርታ አላደረገልኝም። እኔ ደግሞ ቪዲዮ መስራት እፈልጋለሁ። ከእናንተ ጋር አብሬ መስራት እፈልጋለሁ። እናንተን ማገዝ እፈልጋለሁ። ምክንያቱም እኔም አሁን የግሌ የራሴ የሆነ ቻናል የለኝም። ግን የራሴ ቻናል ብከፍትም ባልከፍትም ከእናንተ ጎን ሆኜ አብሬ ከእናንተ ጋር መስራት ስለምፈልግ ይቅርታ እንዲያደርግ ሊፈልግ ነበር። እሱ ግን ይቅርታ ስላላደረገልኝ፣ አንቺ ጋር በጣም ስለምትግባቡ ያለው ነገር ብትዩ ብትነግሩ እሱ እንዲያይልን ብዬ ስላሰብኩ ነው የጠራዎች እንጂ ለሌላ ነገር አይደለም። እና በዚሁ አጋጣሚ አንቺንም ማስቀየሚዎች ከሆነ በጣም ይቅርታ። ችግር የለውም በቃ ያንንም ቢሆን ነግር እና ዝሮ ዝሮ ያው ያለውን ነገር ወይም አንቺም እንደተረጀኝ ይፈልጋሉ ማለት ነገሮችን በሌላ ነገር ባታይብኝ ነው። ያለውን ነገር አንቺ በስነ ስርዓት ብትረጂኝ ወይም ደግሞ እኔ ጋር ብትግባቢ ደስ ይለኛል ማለት ምልሽ ነገር ማወራሽ ነገር ገብቶሻል ብዬ አስባለሁ። ገብቶኛል፣ በቃ። ቆይ ማስቴ ማለት በዚያው አጋጣሚ ያልነገርኩሽ ነገር አለ። ማለት ካሜራ ይዣለሁ እና የሆነ ነገር ወይም አላግባብ የሆነ ነገር ከተፈጠረ አንችም እንዳታየው፣ እንዳታዩ ስለፈለኩ ነው፣ ካሜራ በመያዝ መቼም እንቺ ቅር አይልሽም ብዬ አስባለሁ። እንዴ እና ታዲያ ለምን መጀመር ያልነገርከኝ? አይ ያው ያልነገርኩሽ የሆነ ነገር ችግር ከተፈጠረ እንኳን ሳታዩ በዛው ይጠፋል ብዬ ስላሰብኩኝ ማለት ይህን ካሜራ የያዝኩት ለእኔ አሁን ምንም አያደርግልኝም፣ ምንም አላደርገውም፣ ግን ለእናንተ ቢያንስ አብረሽ ጋር ወስዶ ቢጭ ነው የተሻለ ነገር ነው ብዬ ስላሰቡና እያንዳንዱ ነገሮች ቤተሰብ እንዲያውቁ ስለምትፈልጉ እኔም በዛው ካሜራ ይዤ ያለው ነገር እንዲያውቁ ፈልጌ ነው። ይህንን ቪዲዮ ወስደች ትሰጫቸዋለች። ምናልባት እኔ አሁንም ይህን ቪዲዮ ግን አስፈላጊ ነገር ስለሆነና ለናብርሃም ይጠቅባል ብዬ ስላሰቡ ነው።